አቤል ያላሰበው ዱብዳ ወርዶበታል ማለት ነው። አንደኛውና ዋነኛው ወንድሜ ያለው ማለትም እንግዲህ ኢዩኤል ማለት ነው። ወንድሜ ብሎት አብሮት የሚያኖረው ወንድሙ ከድቶታል፣ በወንድሙ ተከድቷል። የተከዳው ደግሞ አንደኛና ዋነኛ ልጁን መግደል ሲሆን ሁለተኛው ደግሞ አለኝ የሚለውን ነገር ማሳጣት ነው። እንግዲህ አቤል አለኝ የሚለው ነገር ቢኖር ምንድን ነው? የቤተሰቦቹ ውርስ ነው፣ የቤተሰቦቹ ገንዘብ ነው። አሁን ላይ አቤል የቤተሰቦቹን ገንዘብ፣ ልጁን፣ ሁሉ ነገሩን፣ ቤቱን፣ ንብረቱን ሁሉ አጥቷል ማለት ነው። ይህንንም ያሳጣው እዩኤል ነው። እንዴት ሰው በወንድሙ ላይ የዚህን ያክል የዚህን ያክል ግፍ እንዴት ይፈጽማል? በጣም እኮ ነው የሚያሳዝነው። እዩ ኤል ንጉሴ በነገራችን ላይ በወንድሙ በአቤል ብቻ ሳይሆን በእህቱ በርብቃ ንጉሴ ርብቃና እዩ ባይዘወይ ወንድምና እህት ናቸው። በኋላ ላይ ሲያውቅ በጣም ነው የሚበግ ነው ማለት ነው። እንግዲህ የእህቱን ልጅ አስወርዷል። አቤል በእርግጥ ወንድሙ አይደለም፣ በነገራችን ላይ አብሮት የሚኖር ነው አባቱ ግን የእሱ ማለትም የዩኤል አባትና የርብቂ አባት አንድ ነው ማለት ነው ንጉሴ ነው የሚባለው እና እንግዲህ የእህቱን ልጅ ነው ያስወረደው ገና ላይ ገና ተበቀልኩ ብሎ ሲቀጥል እዚ ጋር እሱ ያሰበው ርብቃ የሰጠችው ወረቀት ኮፒ የሆነው እሷ ያጨረበረች መስሎታል በነገራችን ላይ ግን ማሚ ነች ማሚ ኮፒውን ለአቤል ሰጥታ ዋናውን ደግሞ በልጇ በመቲ ስም አድርጋለች በጣም አሳፋሪ ሰው ናት ማሚ እና ሰላም፣ ሰላም ውዶች፣ ይሄ እንዴት ናችሁ ሰላማችሁ ይብዛልኝ። ያላችሁበት ይህንን ቪዲዮ ውስጥ ጀምሩ፣ በላይክ ጀምሩ ማለት ነው። ቤተሰብ ያሉ ናችሁ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቤተሰቦች ይሄን ላይክ ማድረጋችሁን አትርሱ። ዛሬ እንግዲህ እጅግ ተወዳጁ ርብቃ ድራማ ነው ወደናንተ ይዤላችሁ መጥቻለሁ። ቀጣዩን ክፍል አብራችሁኝ ቆዩ። እስከ መጨረሻው አብራችን እንድትቆዩ በትህትና አጋብዛለሁ። ላይክ አድርጉ ማለት ነው፣ ምክንያቱም ለሌሎችም እንዲደርስ ይረዳል። እንግዲህ ርብቄ በጣም ነው የምታሳዝነው። እንግዲህ በዚህ ክፍል ርብቄ በጣም ታሳዝናለች። ርብቄ የገጠማት ነገር እንግዲህ ልጇን አጥታለች። በነገራችን ላይ ልጅ በጣም ትልቅ ነገር ነው በእውነት ከምንም በላይ ደግሞ እሷ በጣም የገፋት ማለት ነው ለአቤል ያልሆነ ተስፋ ሰጥቼ ተስፋን አጨለምኩት ብላ ከራሷ በላይ ደግሞ አቤል ተጎዳቤ ብላ ነው በጣም ያዘነችው ማለት ነው። በጣም በጣም፣ ምክንያቱም ልጅ እንዳለው ሲያውቅ እንግዲህ ከዚህ በኋላ ሁሉንም ነገር በስራ ቶሎ ቶሎ አደርጋለሁ ብሏል። ማለትም ወረቀቱን ራሱ በስሙ ለማድረግ በጣም በዝግጅት ላይ ነበረ። ነገር ግን አሁን በዚህ ቅጽበት የተፈጠረው ይሄ ሁሉ ድንግርግር ለምንድን ነው ከተባለ እየል እንግዲህ ቤቱን በስሙ ገንዘቡን በስሙ ለማድረግ መቲን እያማለላ ይገኛል ማለትም እንግዲህ መቲን የኔ ፍቅር የኔ ውድ ምናምን እያላት ነው። ለምን ከተባለ ይህ ቤትም ንብረትም ሁሉም በመታሰቢያ ስም ስለሆነ ማለት ነው። መታሰቢያ ታደሰ ተብሎ ተመዝግቧል። በዚያ ላይ ደግሞ መጀመሪያ ላይ ራኪብ ነበረ የሚለው ማሚ እንግዲህ ራኪብ የሚለውንም ስም ያው በባለፈው ክፍል በሀያ ዘጠኝ ነገሪያችሁ አለው ማለት ነው። ሄዳችሁ ብታዩት እዛም እና ራኪብ የምትባለዋ ሴት ወይዘሮ አልማዝ ማለትም የማሚቲ አብራት የምትኖር ልጇንም የምታይላት ሴት ነበረች። ያች ሴት ስትሞት ራኪ ብላ እሷ ማለትም ከመታሰቢያ ደረት ላይ ነቅሳታለች ማለት ነው። እና ይህንን ነገር ሁሉ እንግዲህ ካጠራ በኋላ ዩኤል ንጉሴ ገንዘቡን፣ ንብረቱን ወደ ራሱ ስም ለማዞር የተጠቀመው ሲስተም በጣም ነው የሚያሳዝነው። እንግዲህ ሲስተሙን የተጠቀመበት መልኩ ምንድን ነው? መቲን፣ የእኔ ፍቅር፣ የኔ ወድ ብሎ ወደ ራሱ ማቅረብ፣ ከዛ ደግሞ ገንዘቡን፣ ንብረቱን በስሙ ማድረግ ነበረ። ይሄንን እያደረገ እያለ ነው እንግዲህ የቤቱ ቤቱ ላይ ማለት ቤቱን ለቀው እንዲወጡ እነ አቤል ቤቱን ለቀው እንዲወጡ ማዘዣ አሳግዷል ማለት ነው። እና እንግዲህ ማዘዣ ወረቀት መጥቷል፣ ከዚህ ቤት ውጡ የሚል። አቤል በጣም ነው የደነገጠው ማለት ነው ያለው። ምክንያቱም እሱ ወረቀቶቹ ላይ እንዳለ ያውቃል። ነገር ግን አሳዳጊ ሞግዚት የተባለችው አማሚ በጣም ከባድ ነገር ነው ያደረገችው፣ ማለት ነው። እኔ በጣም ያሳዘነኛ አቤል ለማሚ እየነገራት ነበረ። ማሚ ትዚ ልሻልኛ ቤት ስት መጪ ያኔ እንደመጣሽ በፈገግታ እኮ ነበረ፣ በጣም በደስታ እኮ ነበረ የተቀበልሽኝ። እኔን ግን አሁን ምኑ ቀየረሽ ማሚ? ባለፈውማ እንዳስቀየምኩ ሻቅ አለው። ብቻ እንጅት ነው የሚበላው ማለት ነው። አቤል በጣም አሁን ከዚህ ቤት ውጡ ተብለዋል። አሁን ማነው ውጡ ያለን? የምን ወረቀት ነው? ብዙ ጥያቄ ነው የሆነበት። እንዴ እንዴት ሰው በአንዴ ሁሉን ነገር ያጣል? ርብቂ ምን ብለዋለች፣ በቃ እኔ ያልታደልኩኝ ነኝ፣ ከኔ በቃ ማለት እኔ ላንተ የምገባ ሴት አይደለውም፣ በቃ ተወኝ ሁላ ብለዋለች። አቤል ግን ምን ማለት ነው እንዴ፣ ክፉንም ደጉንም አብረን ነው የምንጋፈጠው። በተለይ ቤቱን ነጋጎ ሲባሉ በጣም ነው ያዘነችው። እንዴ አንቺ አይደለሽ እንዴ ከታገስን ሁሉም ነገር ያልፋል የምትይኝ አንቺ ነግረሽኝ የለ እንዴ? ከአንቺ ህይወት መማር እኮ ነው። አንቺ እንደዛ ወደሽኝ እንደዛ ሆነሽ እንኳን እኮ እኔኑ ከመከተል ወይም ደግሞ እኔኑ ከመጠበቅ ሌላ አላደረግሽም ነበረ። ስለዚህ እንዴት ነው አሁን ከእኔ ተለይ የምትይኝ? እንዴት ነው ከአንቺ ልለይ የምችለው? እንደዚህ አትበይ ርብቃ እያለ እያበረታታት ነው ማለት ነው። እሷ ግን ወደ ቤተሰቦቿ ቤትም እንዳትሄድ ጨነቃት። እንዴት ነው ወደ ቤተሰቦች የሚሄደው እንደዚህ ሁኜ በነገራችን ላይ ሬች በቃ ከቻልሽ ወደ ቤት ያለዛ ደግሞ በቃ ነይሽ እኛ ጋ ሁኜ እኛ ጋሁኖች የተወሰነ ጊዜ አሳልፊ እንደዚህ ሆነሽ እዚህ መቀመጡ ጥሩ አይደለም ብላት ነበረ ገና ቀድማም ገና የቤቱ ማዘዣም ሳይወጣ ነገር ግን እሷ መሄድ አልፈለገችም ምክንያቱም አቤልን በዚህ ሁኔታ ጥየው አልሄድም በዛ ላይ ማሚቲም ደግሞ ሰው ያስፈልጋታል ብላለች ማለት ነው እንግዲህ ዩኤልን ያደረገበት ምክንያት ማለትም የቤቱን ቤቱን ለቀው እንዲወጡ ያደረገው በአንድ ተስፋ ማስቆረጥ ምን ብሏል ዘጠና አምስት ፐርሰንት ተስፋ አስቆርጠናቸዋል አሁን አምስት ፐርሰንት ነው የሚቀረው በቃ መቶ ፐርሰንት ተስፋ ማስቆረጥ ነው የኔ አላማ። እሱን ደግሞ በቅርቡ አድርገዋለሁ ብለዋት ነበር፣ ለመቲ ማለት ነው። መቲም የኔ ጀግና በጣም ነው የማመሰግነው። እንዴት ግን ገንዘቡን ሁሉ በእኔ ስም አደረግ በዛ ላይ ደግሞ ወረቀቱን ማግኘት አልቻልኩም ስትለኝ አልነበረ እንዴ እንዴት አገኘኸው እያለችው ና እሱ ግን አይ አገኘሁትኝና ከዛ በቃ በአንቺ ስም አደረጉት በጣም እኮ ስለምወድሽ ነው በጣም ነው ያባበናት ማለት ነው በጣም ነው ያጃጃላት በጣም ነው ያጃጃላት በነገራችን ላይ የፌግ ነው እና ፌግ ሰርተዋታልኝ ፋወል ሰርቷታል በጣም ነው የሚያሳዝነው በጣም ነው የሚያሳፍረውም ርብቃ ልጇን በማጣቷ በጣም አዝነናል እዩምን ብለዋል ከዚህ በፊትም እኔ ራሴ በእጄ ነው ሲጥ ማድረግ የምፈልገው ልጁን ብሎ ነበረ። ለዛ ነው እንግዲህ መርዙን፣ ማለትም አዙ ምን አድርጋ ነበር? ምግብ ላይ ጨምራል ሰታት ነበረ። ልትበላ ስትል አስቁማታን። ለምን በቃ የሆነ ነገር ሲሆን አሁን እንዳይጠረጠር እንዴ። እሱ እኮ በጣም ነበረ የሚጠየው፣ አደለች ርብቃ፣ በጣም ነበረ የሚጠነቀቅልኝ እንዴ። ቲማቲም እንኳን እኮ በስራት አልታጠበም ተብሎ ምግብ አስቁሞኛል። ስለዚህ እሱ በጭራሽ ይሄንን አያደርግም። እንድትል ያደረገው የፈጠረው ሲስተሙ ነው ማለት ነው። በጣም ያሳዝናል በእውነት እንደዚህ ነው እንግዲህ ሰው ሰው ጊዜው ነው እንላለን። ሰው ግን እኛ አስመሳዮች በቃ አሁን ይሄ እዩ በጣም አስመሳይ በፊት ለፊት ለሷ ጥሩ ሰው፣ መልካም ሰው፣ ደግ ሰው፣ በጀርባ ደግሞ በመርፌ የሚወጋ በቃ እንዴት ልበላችሁ እየጭቃሹ ማለት ነው እና እንግዲህ ሌላው ደግሞ በጣም የሚገርመው ነገር ማሜቴ አይታለች በአይኗ እዩ አቤል አልቅሶ እዩ ደግሞ አይዞ በቃ አይዞ ብሎ የሚያጽናና መስሎ ሲያላገጥበት ሲያሾፍበት ማሜቴ በደንብ አይታለች ማለት ነው። በጣም ነው የተገራ የተጋባችው ምን እንደምታደርግ አታውቅም ሁላ ያው እንደታመመችም ናትኝ። አሁን ላይ ማሜቴ ስትነቃ ማሜቴ ሆና ትነቃ ወይስ አልማዙ ሆና ትነቃ? ምክንያቱም አልማዝ ጭራቅ ናት መሰለኝ። እኛ የምናቃት ማሚቲ ደህና ሰው ነበረች። እና በየትኛው ገጽ ባህሪ ትነቃ ይሆን ስትነሳ ሲሆን የሚለውን እስኪ እናንተ ሀሳብ አስተያየታችሁን አስቀምጡ ማለት ነው ውድ ተወዳጆች ቤተሰቦቼ። እና እንደ ዩኤልክ አይነቱ አስመሳይ እንደ ዩኤልክ አይነቱ በጣም በቃ ሰውን እየቀበረ እንዴት ነው መስላችሁ አድ የሚባል አይነት ነገር እንደዛ፣ ከሚያደርግ ሰው ፈጣሪ ጠብቃችሁ ይሰውራችሁ፣ ሁላችን ይሰውረን በእውነት። እና እንግዲህ አሁን ላይ ታዲያ ርብቃ ምንድን ነው የምታደርገው? ምንድን ነው የሚወጣት? ወይ ቤተሰብ ጋር ካልሄደች፣ ወይ ደግሞ ብቻ በጣም ግራ ይገባል። እና አሁን ላይ ምን ልታደርግ ትችላለች? በተለይ ደግሞ አሁን የቤቱን ማዘዣ መቶባቸዋል፣ ማለትም ከቤት ውጡ ተብለዋል። ታዲያ ከዚህ ቤት ሲወጡ የት ሊሄዱ ይችላሉ? በጣም ከባድ ነው። በነገራችን ላይ እዩኤል እህቱ እንደሆነች ርብቃ ሲያውቅ በእርግጥ ያናደዳል፣ ግን ያን ያክል ደግሞ በጣም እንትን ላይ የሚችለው ምንድነው አባቱ ለረጅም ጊዜ እህቱና ወንድሞቹ ጋር አላስተዋወቀውም ማለት ነው። አስብት ብሩክ ጓደኛው ነው። ቡራ ይለዋል፣ ይህም ደሞ ያም ደግሞ ዩዬ ይለዋልኝ። ጓደኛሞች ናቸው። ነገር ግን ወንድማማች መሆናቸውን ስቲል አያውቁም ማለት ነው። እና ዩዬል እንግዲህ ይህን ሁሉ ግፍ የሰራው ይህንን ሁሉ ያደረገው መርዝጋታት ሚያስ የሚያስመስለው ሚዋሻት የእሷን ሚስጥር አነፍንፎ ነው። በቃ ይህንን ሁሉ እያደረገ ያለው ዩኤል ምክንያቱ ምንድን ነው ሲባል፣ ምክንያቱ ገንዘብ ነው። እና ደግሞ እንደ ሳቁብኝ አስለቅሳቸዋለሁ ብሏል። አንዳንድ ሰዎች የበታችነት ስሜት ሲሰማቸው በሰው ላይ እንደዚህ አይነት ግፍን ይወስዳሉ ማለት በቃ ትልቅ እርምጃን ይወስዳሉ ማለት ነው። እና ዋናው ቁም ነገሩ ግን ዋናው ቁም ነገሩ ዋናው እንግዲህ ርብቃ ያገኘችው ነገር አለ። ባለፈውን ሞደታች ዳችሁ ብታዩት ማለት ነው የጆሮ ጌጡን ነገር ሰርቼበት ነበረ። ወዲያው ታገታ የወጣች ቀን ያን ጆሮ ጌጥ ምን ብላለች ይዛው የት ነው የማውቀው አይነት ነገር ማለት ነው ይዛው ነበረ ታዲያ፣ ያ ጆሮ ጌጥ አሁን ላይ አውጥተዋለች። አሁን ላይ አውጥታ ይሄን ጆሮ ጌጥ የት ነበር ያየሁት፣ በእርግጠኝነት እዚህ ቤት አይቸዋለሁ፣ እዚህ ቤት አይቸዋለሁ በእርግጠኝነት ብላለች። እንግዲህ እዛ ቤት አይተዋለች ነገር ግን የማን እንደሆነ ማወቅ አልቻለችም ነበረ። በኋላ ላይ ግን የማን እንደሆነ ታውቀዋል ማለት ነው። እንግዲህ ጆሮ ጌጡን የማን እንደሆነ ግራ እየገባት እያለ አዙን ጠርታ ጠይቃታለች። አዙምን ብላለች ይሄማ የማሜቲ ነው ብላለች። ያን ጆሮ ጌጥ ማለት ነው። ያ ጆሮ ጌጥ የማሜቲ ጆሮ ጌጥ። ስለዚህ ያገተቻት ማሜቲ እንደሆነች ደርሳበታለች። በእርግጥ አቤል ማመን አልፈለገም። እንግዲህ እሷ ስለደረሰችበት ለሪች ነግራታለች። ሪች ደግሞ እንዴት እንዴት ማሜ ልታግትሽ ትችላለች። ለነገሩ እኮ ግን እውነት ለመናገር እኔ በጣም የተገረምኩት ሪች ለምን ተገረመች ነው። እኔ የገረመኝ የሪች መገረም ነው። አገረም የእሷ መገረም ለእኔ የገረመኝ። ለምን ማሜቴ አይደለም ይቅርና ማሳገት ልትገላቱላ ትችላለች እንዴ? የእኔ ርብቃ ስትላት የነበረ ሴትዮኩና ከቅጽበት ተቀይራ ርብቃ አንቺ ርብቃ ይ ተሬሽ እንዲ በቃ በስማም ሰቃዋን ቁም ሰቅሏን የምታበላት እኮ ተቀይራ ነው አይደል? እንደ ስለዚች የተቀየረች ሴትዮ እንደዚህ አለች አላለች የሚገርም የሚደንቅ አይደለም ማለት ነው። እና ወደፊት ምን ሊሆን ይችላል ነው ሜን ፖይንቱ። ወደፊት ምን ሊሆን ይችላል፣ ማሜቴስ ምን ልታደርግ ትችላለች የሚለውን ስንመለከት እንግዲህ ማሜቴ ልታደርግ የምትችለው ማለት ነው ስትነሳ ልጇን ራኪብን ታገኛታለች። በእርግጥ እንደ ልቡን አት በርግጥ፣ ማሜ አንዴ ራኪብ አንዴ መታሰቢያ ነው የምትላት። ትክክለኛ ስሟ መታሰቢያ ስለሆነ የማስታወቂያ ስሟ ለዚያ ነው ቤቱን መታሰቢያ ታደሰ ብላ ያዞረችው ማለት ነው። ስለዚህ አሁን ላይ ግን እዩ ሊቀድማት ይችላል። ማሜቴን እዩ ከቀደማት እና ቤል በጣም ብዙ ምስቅልቅል ነው የሚደርስባቸው። ኢቨን የሚኖሩበትን ቤት ጭምር መኪናቸውን ጭምር ሁሉ ነገሩ ነው እንግዲህ እዩ ኤል ንጉስ የወሰደባቸው ማለት ነው። በጣም የሚያሳዝን በጣም በጣም ማለት ነው የሚያሳዝን ነገር ነው፣ እና ርብቃም በጣም ልቧ ተሰብሯል። አቤልም ልቡ ተሰብሯል። ልጅን ያክል ነገር ማጣት ከባድ ነው። በተለይ ሌላ ልጅ የሌለው ፍሬሽ የሆነ ሰው እንደዚህ ሲያጣ ያሳዝናል፣ በጣም ማለት ነው እንግዲህ ቀጣይ ምን ሊሆን ይችላል? እስኪ እናንተም ግምታችሁን፣ ሀሳብ፣ አስተያየት ስጡ ማለት ነው። እኔም በቀጣዩ ደግሞ ቀጣዩን ክፍል ይዤላችሁ የምመጣ ይሆናል ማለት ነው። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ነው ቤተሰቡ፣ ቤተሰቦች እየ ደግሞ ላይክ፣ ሼር ማረጋችሁን አትርሱ። መልካምነት ለራስ ነው መልሶ ይከፍላል እና እንግዲህ ሰላም ከሁሉ በላይ ነው እና ሁላችሁም ያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ተወዳጆች።